በፊት በሚሊዮን የሚቆጠሩ ባለ ሀብት ነበር። በዛ በጥቂት ቀናዶች መሀል ሀያ ሰባት ብር ብቻ አካውንቴ ላይ ቀረ። ሰው ይሄ እንዴት እንደሆነ ወደ ኋላ ላይ ይነግሯቸዋሉ። ዛሬ ላይ ዜሮ ላይ ነኝ። ግን ብር ስራ ፈልጋለሁ ብር ፈልጋለሁ ለምትሉት መፍትሄች መጠጫለሁ። ሰላም እንዴት ናችሁ? ክርስቲና እባላለሁ። እንኳን በሰላም ወደ ቻለስ ቻላል በሰላም መጣችሁ። ይሄ ቻናል እንግዲህ እንዴት ራሳችን መገንባት እንዳለብን እንዴት ከዜሮ ተነስተን ቢዝነስ ማግኘት እንደምንችለው በብዛት አወራለሁ። ገንዘብ ነክና ስራ እራሴ ኤክስፔሪንስ ከመብዛት ማወራቸው። ሶ ላይክ ሰብስክራይብ አድርጉኝ። ሌላ ጊዜ ቪዲዮ እንዳርሳችሁ እኔ ዜሮ ላይ ወርጄ ወደ ነበርኩበት ቦታ ተመልሻለሁ። የራሴን ኤክስፔሪንስ አራት የጠቀሙ ነገሮችን ዛሬ ላይ እነግራችኋለሁ። እስከ መጨረሻ ድረስ ቪዲዮ ተከታተሉት። እኛ ሰዎች ስንባል እንግዲህ ገንዘብ ሳናወጣ በስት ሳናደርግ ገንዘብ ወደ ኪሳችን የሚገባ አይመስላለም። ግን እንደ እውነቱ ገንዘብ ሳናወጣ በስት ሳናረግ እንዴት ገንዘብ ማምጣት እንዳለብን እኔ ከራሴ ኤክስፔሪንስ ተነስቼ ዛሬ ላይ ያናግሯቸዋለሁ። እንግዲህ እያንዳንዳ በስት ሳናደርግ ገንዘብ እንዴት ማግኘት እንችላለን? ዜሮ ላይ ነኝ፣ በጣም ስራ እፈልጋለሁ፣ በጣም ብሬ ያስፈልገኛል ለምትሉት እንግዲህ ገንዘብ ሳናወጣ እምበስት ሳናረግ ገንዘብ ወደ ኪሳችን ማምጣት እንችላለን። ትኩረታችን በሙሉ ያንን ገንዘብ ላይ ካደረግ ነው ማለት ነው፣ ገንዘብ መምጣት ይችላል። ሰው እንዴት እንደሚመጣ ሁላችንም፣ ለገንዘብ ያለነው አመለካከት አንድ አይደለም። ከሰው ሰው ይለያያል። ካሳለፍ ነው ህይወትን ተነስተን ለገንዘብ ያለነው አመለካከት ይለያያል። አሁን ለምሳሌ ከድህነት የመጣ ሰውና ከአንድ ቢሊዮነር የመጣ ሰው ለገንዘብ ያለው አስተሳሰብ አንድ አይደለም። ስለዚህ የራሳችን ህይወት ካሳለፍ ነው ስለ ገንዘብ ያለ ነው አመለካከት ይለያያል። እኔ ለምሳሌ ብጠይቁኝ ታዲያ ቤተሰብ ስለመጠን ገንዘብ ለማግኘትም ብዙ ከፍታች ስላልኩ ስለ ገንዘብ በጣም ከኔ በላይ እምረዳ አለ ብዬ አላስብም። ሶ አንደኛ ወደ ጉዳይ ላይ ስገባ እንዴት ነው ገንዘብ ወደ ኪሳችን ማስገባት የምንችለው ምንም ገንዘብ ሳናወጣ ወደሚለው ወደ ጉዳይ ስገባ፣ አንደኛ ነገር ላይ ምንድነው? እጄ ላይ ያለ ምንድነው? እጃችሁ ላይ ያለ ምንድነው? ምን ማረግ እችላለሁ? ሰ እጃችሁ ላይ ያለ ለምሳሌ ሙያ ሊሆን ይችላል። ምንም ነገር ይሁን፣ እጄ ላይ ምንድነው ያለ ብለን ራሳችንን እንጠይቅ። ስ ራሳችንን እንድንፈትሽ ዛሬ እነግራችኋለሁ። ሁለተኛ ነገር ላይ ደግሞ ተመርቆ ቤት ያለ ሰው በተማረበት ሙያ ዲግሪ ይዞ ያለ ሰው እሱ ወደ ገንዘብ መቀየር ይችላል። ሶስተኛ ነገር ላይ ደግሞ ሶስተኛ ነገር ላይ ደግሞ ምንድን ነው የምትወዱት? ምንድን ነው የሚያስደስታችሁ? የምትወዱትን ነገር ወደ ገንዘብ መቀየር፣ ወደ እሱ ወደ ገንዘብ መቀየር። ምንድን ነው የምትወዱት? ምንድን ነው የሚያስደስታችሁ? ሶስተኛ ነገር ላይ ምንድን ነው የምንወደው? ምንድን ነው ሁሌ ማድረግ የሚያስደስታችሁ? ዴሊ የምታደረጉትን ነገር ወደ ገንዘብ መቀየር ነው። ለምሳሌ አንድ ሰው ሙቪ ማየት የሚወድ ከሆነ ሙቪውን እንዴት ነው ወደ ገንዘብ የምቀይረው ብሎ ማሰብ አለበት። ሶ ይሄንን ማሰብ ነው በቃ ከኛ የምጠበቀው ማለት ነው። አራተኛ ነገር እኔ ከዚህም በፊት ሞክር የማውቀው ነገር ነግራቸዋለሁ። የሜካፕ ስራ እኔ የሞከርኩት ሜካፕ ነው። እናንተ ደግሞ በሌላ በምታውቁት ነገር አቅራባችሁ ላይ ያለ ምንስ ብሰራ ይሄዳል አካባቢ ላይ ብላችሁ ብትሞክሩ ብትጠይቁ፣ ሰጀስት የማረጋችሁ ነገር አሁን ለምሳሌ እኔ ሜካፕ እጄ ላይ የለም። እኔ ዜሮ ላይ ባል እጄ ነበረ ብር ብጄ ላይ አልነበረም። ከዛም ሜካፕ እንዳለ አርጌ ዌብሳይት፣ ፕ ሜካፕ እንዳለ አስመስዬ እዛ ላይ ከነዋጋው ሜካፕ ለጠፍኩ። መጀመሪያ ሜካፕን አጣራው። ከዛ በኋላ እሱ ሜካፕ እዛ ላይ ከለጠፍኩ በኋላ ሶ ሜካፑን ሲያዙኝ እነሱ ባስገቡትን ብር ሜካፑን ገዝቼ እያቀረብኩ ነበረ። ያለምንም ቤት ኪራይ፣ ያለምንም ያለምንም ሰው ኪራይ፣ ያለምንም ግብር ይህን ነገር ሞክሬ አውቃለሁ። ስራ እንዳለ እንደሌለም ምንም ሳታወጡ ይህን ነገር ዘመኑ የኢንተርኔት ዘመን ስለሆነ ዘመኑ ኦንላይን ላይ ስራ ስለሆነ እንደዚህ መሞከር ትችላላችሁ። ላይ መንጃ ፈቃድ ይዛችሁ ያላችሁ ሰዎች ማለት ነው። መንጃ ፈቃድ ይዛችሁ ያላችሁ ሰዎች አሁን ኢትዮጵያ ላይ ሁሉም ሰው መንጃ ፈቃድ አለው፣ ግን ማንሰራበት ነው የሚበዛ እና ከኋላ ኪስ ይዞ ሁሉም የሚዞረው ሰው እሱን ራሱ ወደ ስራ መቀየር እንችላለን፣ ወደ ገንዘብ መቀየር እንችላለን። እናስብበት እላቸዋለሁ።